አርእስተ ዜና። ኢትዮጵያ ለቻይና መንግስት የምትከፍለውን 5.38 ቢሊዮን ዶላር እዳ በከፊል ወደ ቻይና ገንዘብ ይዋን ለመቀየር ከቤጂንግ ጋር ውይይት መጀመሯ ተነግሯል። ሀገሪቷ እዳውን በይዋን በመክፈል የውጭ ምንዛሪ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሪ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳታል ተብሎ ተጠብቋል። ቀዳሚ ጉዳያችን ነው። የአዲስ አበባ ከተማ አስተዳደር ለሰራተኞቹ ለምሳ ድጎማ በአመት ሁለት ቢሊዮን ዶላር ብር እንደሚያወጣ አስታውቋል። ድጎማው በመንግስት ተቋማት ውስጥ ባሉ ካፌዎች የሚቀርብ መሆኑም ተገልጿል። ሰሙታላችሁ። በሱዳን እየተካሄደ በሚገኘው ጦርነት ለህይወታቸው የሰጉ ነዋሪዎች ራሳቸውን ከጥቃት ለማዳን በምድር ቤት እየተደበቁ መሆኑ ተነገረ። በሀገሪቱ በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል እየተደረገ የሚገኘው ጦርነት እየተባባሰ መሆኑ ተዘግቧል። የምናጋራችሁ መረጃችን ነው። እስራኤል ሐማስ እያዋሸነ ስትል በድጋሚ መክሰሷን ቀጥላለች። ሐማስ ከአሜሪካና ከሌሎች አሸማጋዮች የተቀበሉት ዋስትና የጋዛ ጦርነት አብቅቷል የሚል አንድምታ ያለው መሆኑ የቡድኑ ከፍተኛ ባለሥልጣን ተናግረዋል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። ሰላም ጤና ይስጥልኝ። ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የሰዓቱ ዜናዎች ወደ እናንተ መድረስ ጀምረዋል። ከዜናዎቹ ጋር ምዕረት ደግፍ ነኝ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ኢትዮጵያ ከቻይና ያለባት ከፊል ዕዳ በይዋን እንዲከፈል ጠየቀች። ኢትዮጵያ ለቻይና መንግስት የምትከፍለውን 5.38 ቢሊዮን ዶላር ዕዳ በከፊል ወደ ቻይና ገንዘብ ይዋን ለመቀየር ከቤጂንግ ጋር ውይይት መጀመሯ ተነግሯል።

ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሪዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑ ተገልጿል። ባሳለፍነው ወር የኢትዮጵያ ብሔራዊ ባንክ ገዢ አቶ ኢዮብ ተካልኝ ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክና ከቻይና ሕዝብ ባንክ ጋር ለዚህ እምቅ የዳለው ልውውጥ ውይይት መጀመራቸውን አስታውቀዋል። ኢትዮጵያ እዳውን በዩዋን መክፈል የምትችል ከሆነ የውጭ ምንዛሪ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሪ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳ ታል ተብሎ ይታመናል ሲል ብሉምበርግ በዘገባው አስፍሯል። የቴክኒክና ሙያ ስልጠና የመግቢያ ነጥብ ይፋ ተደረገ። የስራና ክህሎት ሚኒስቴር የ2018 ዓ.ም የቴክኒክና ሙያ ስልጠና የመግቢያ ነጥብ ይፋ አድርጓል። በ2017 የትምህርት ዘመን የ12ኛ ክፍል አገር አቀፍ ማጠቃለያ ፈተና ወስደው ትምህርታቸውን በቴክኒክና ሙያ የትምህርት ተቋማት ለሚከታተሉ ተማሪዎች የመግቢያ መቁረጫ ነጥብ ደረጃ 1ና 2፣ ደረጃ 3ና 4፣ እንዲሁም ደረጃ 5 በሚል የተከፈለ መሆኑን የቴክኒክና ሙያ ትምህርት ዘርፍ ሚኒስቴር ዴኤታ ዶክተር ተሻለ በረቼ ተናግረዋል። ለደረጃ 1 እና 2 የመግቢያ መቁረጫ ነጥብ ለወንዶች 134 እና በታች፣ ለሴቶች 121 በታች፣ ለወንዶች አርብቶ አደር አካባቢዎች 132 በታች፣ ለሴቶች አርብቶ አደር አካባቢዎች 120 በታች፣ ለሁሉም ክልል አካል ጉዳተኞች 120 በታች ተደርጓል። ለደረጃ 3 እና 4 የመግቢያ መቁረጫ ነጥብ ለወንዶች 135 እና ከዚያ በላይ፣ ለሴቶች 122 እና ከዚያ በላይ፣ ለወንዶች አርብቶ አደር አካባቢዎች 133 እና ከዚያ በላይ ለሴቶች አርብቶ አደር አካባቢዎች 121 እና ከዚያ በላይ ለሁሉም ክልል አካል ጉዳተኞች 121 እና ከዚያ በላይ ተደርጓል። ለደረጃ አምስት ለወንዶች 179 እና ከዚያ በላይ ለሴቶች 168 እና ከዚያ በላይ ለወንዶች አርብቶ አደር አካባቢዎች 168 እና ከዚያ በላይ ለሴቶች አርብቶ አደር አካባቢዎች 157 እና ከዚያ በላይ ለሁሉም ክልል አካል ጉዳተኞች 142 እና ከዚያ በላይ ሆኗል። በተዘጋጀው የመቁረጫ ነጥብ መሰረት በትምህርት ስልጠና ዘመኑ 457106 ተማሪዎችን ሙያ ዘርፉን ይቀላቀላሉ ተብሎ እንደሚጠበቅ ሚኒስቴር ዴታው በመግለጫቸው አንስተዋል። ዘጠና ዘጠኝ በመቶ ወደ ሀገር የሚገቡት ተሽከርካሪዎች የኤሌክትሪክ ይሆናሉ። ኢትዮጵያ ወደ ሀገር ውስጥ ከምታስገባቸው ተሽከርካሪዎች 99 በመቶቹን የኤሌክትሪክ ለማድረግ ማቀዷን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ከአስር ዓመት በኋላ ከውጭ ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶ የኤሌክትሪክ ይሆናሉ ሲሉ ከአስር ዓመት በኋላ ከውጭ ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶ የኤሌክትሪክ ይሆናሉ ሲሉ የትራንስፖርትና ሎጂስቲክስ ሚኒስቴር ደኢታ አቶ በርኦ ሀሰን ገልጸዋል። 115000 የኤሌክትሪክ ተሽከርካሪዎች በኢትዮጵያ መንገዶች ላይ አሉ ያሉት አቶ በርኦ ይህም በሀገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ቁጥር 7 በመቶ ይሸፍናል ብለዋል። በኢትዮጵያ ከ10 ዓመት በኋላ የኤሌክትሪክ ተሽከርካሪዎች ቁጥር ከግማሽ ሚሊዮን በላይ ለማድረስ መታቀዱን ጠቅሰው ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶዎቹን ኤሌክትሪክ ለማድረግ ሚኒስቴር መስሪያ ቤቱ አቅዷል ሲል ፕሬስ ዘግቧል። ሁለት ቢሊዮን ብር ወጪ የሚደረግበት የምሳ ድጎማ። የአዲስ አበባ ከተማ አስተዳደር ለሰራተኞቹ ለምሳ ድጎማ በአመት ሁለት ቢሊዮን ብር እንደሚያወጥ አስታውቋል። በመንግስት ተቋማት ውስጥ ባሉ ካፌዎች ለሚቀርብ ድጎማ እየተደረገ መሆኑን የገለጹት የከተማ አስተዳደሩ የፐብሊክ ሰርቪስ እና የሰው ኃይል ልማት ቢሮ ኃላፊው ዶክተር ጀማሉ ጀንበሩ ከዚህ በፊት ተያይዞ የነበረውን የአንድ ቢሊዮን ብር ድጎማ ወደ ሁለት ቢሊዮን ብር እንዲያድግ በመደረጉ በነፍስ ወከፍ ለሠራተኛው የሚደርሰው ድጎማ ከ20 ብር ወደ 40 ብር ከፍ ማለቱን ጠቁመዋል። ከማሻሻያው በኋላ የአተገባበር ችግር አለ በሚል ከሰራተኞች የቀረበላቸው ዶክተር ጀማሉ ቢሮቸው ክትትል እንደሚያደርግ ተናግረዋል። የሸማች ማህበራት እና የትራንስፖርት አቅርቦት የሰራተኞችን የኑሮ ጫና ለማቃለል የከተማ አስተዳደሩ የሚጠቀምባቸው መሳሪያዎች መሆናቸውንም ኃላፊው ተናግረዋል። በሱዳን ያሉ ነዋሪዎች ስጋት ውስጥ መውደቃቸው ተነገረ። በሱዳን እየተካሄደ በሚገኘው ጦርነት ለህይወታቸው የሰጉ ነዋሪዎች ራሳቸውን ከጥቃት ለማዳን በምድር ቤት እየተደበቁ መሆኑ ተነገረ። በሀገሪቱ በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል እየተደረገ የሚገኘው ጦርነት እየተባባሰ መምጣቱን ሮይተርስ ዘግቧል። በተለይም በተፈናቃይ መጠለያ ጣቢያዎችና በጤና ተቋማት ላይ በድሮን ሊፈጸሙ ይችላሉ የተባሉ ጥቃቶች የሀገሪቱን ነዋሪዎች ስጋት ላይ መጣላቸው ተጠቁሟል። በዚህም ምክንያት ነዋሪዎች ራሳቸውን በምድር ቤት እንዲሁም በተለያዩ ኮንቴነሮች ውስጥ እየሸሸጉ መሆኑ ተጠቁሟል። ስትራቴጂክ የሆነችው አልፋሸር በአብዛኛው በሚባል ደረጃ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋላ ተጠቅሷል። በሱዳን እየተካሄደ በሚገኘው ጦርነት ነዋሪዎች ለረሃብ አደጋ መጋለጣቸው የተነገረ ሲሆን የተለያዩ ዓለም አቀፍ ተቋማት ደግሞ በወረርሽኝ በጥቃትና ሌሎች የጤና እክል ሳቢያ መሞታቸውን ማስታወቃቸው ይታወሳል። የጋዛው ጦርነት አብቅቷል ሲሉ የሃማስ መሪ ተናገሩ። የሐማስ መሪ ካሊል ሃያ ሐማስ ተጨማሪ ጊዜና ከባድ መሣሪያ ከተሰጠው በፍርስራሽ ውስጥ የተያዙትን 15 ታጋቾች አስክሬን ለማግኘትና ለመልቀቅ ፈቃደኛ ነው ብለዋል። በስምምነቱ መሰረት ሁሉንም የታጋቾችን አስክሬን ለማስረከብ ዝግጁ ነን ያሉት መሪው፣ ማንንም ከእኛ ጋር ለማቆየት ምንም ፍላጎት የለንም፣ ወደ ዘመዶቻቸው ይመለሱና ሰማዕቶቻቸውን ደግሞ ተመልሰው በክብር ይቀበራሉ ሲሉ ተናግረዋል። አንዳንዶቹ ከመሬት በታችና ከሕንፃ በታች በመሆናቸው አስክሬኑ ላይ ለመድረስ አዳጋች መሆኑን የጠቆሙት ካህሊል ይህም ጊዜና መሳሪያ የሚጠይቅ መሆኑን ተናግረዋል። ሐማስ የቀሩትን ሟቾች ለማግኘት ተጨማሪ ማሽነሪዎች እንደሚያስፈልግ ሲናገር ቆይቷል። እስራኤል ሐማስን በአጭር ጊዜ ውስጥ ሁሉንም አስክሬኖች መመለስ እንደሚችል በመግለጽ ሐማስን እየዋሸ ነው ስትል በድጋሚ እየከሰሰች ትገኛለች። በተጨማሪም ሐማስ ከባድ መሣሪያዎችን መልሶ ሊጠቀምበት ይችላል የሚል ስጋትም አለ። ሐማስ ከአሜሪካና ከሌሎች አሸማጋዮች ጋር የተቀበሉት ዋስትና የጋዛ ጦርነት አብቅቷል ማለት ነው ሲል አልሃያ ተናግሯል። የሩሲያ ጦር መስፋፋት ለማቆም የዶንባስን ግዛት መስጠት ይጠበቃል ሲሉ ፕሬዚዳንት ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስቆም ዋጋ የሚያስከፍል መሆኑን ተናግረዋል። በተለይም የዶንባስን ግዛት ለሩሲያ መስጠት የሚያስገድድ አማራጭ እንዳለውም ጠቁመዋል። በርካታውን የዶንቦስ ግዛት የያዘችው ሩሲያ ግዛቱ የማይሰጣት ከሆነ ጦርነቱ ወደ አራተኛ ዓመት መገፋቱ የማይቀር እንደሆነ መናገራቸውን አሶሺትድ ፕሬስ ዘግቧል። ጦርነቱን በዘላቂነት ለማስቆም ብቸኛው አማራጭ ግዛቱን መስጠት ብቻ መሆኑንም ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ሁለቱ ወገኖች በበርካታ ጉዳዮች ላይ መደራደር ቢጠበቅባቸውም አሁን ላይ ግን መሆን ያለበት ሁሉም ወደ ቤቱ መመለስ፣ መዋጋትን ማቆም፣ መገዳደልን ማቆምና አካባቢውን ማረጋጋት ዋነኛ ሥራ መሆን እንዳለበት ፕሬዝዳንቱ አክለዋል። ፕሬዚዳንት ትራምፕ ጦርነት እንዲያበቃ የአውሮፓ ሕብረት የበኩሉን ዲፕሎማሲያዊ መንገዶችን እንዲጀምርም ጠይቀዋል። ፕሬዚዳንቱ በቡዳፔስት የሚደረገው ድርድር የማይሳካ ከሆነ የሚያመጣው መዘዝ የከፋ እንደሚሆንም ትላንት ሰኞ ስለቀጣዩ ድርድር መግለጫ በሰጡበት መድረክ ላይ አስጠንቅቀዋል። በመግለጫው ላይ እንዳሉት አሁንም ነገሮች ወደ መስመር እንዲገቡ ጥረት እየተደረገ እንዳለ ገልጸው በርካታ ጥረቶች እየተደረጉ እንዳሉ ጠቁመዋል። ጥረቶቹ ተሳክተው ነገሮች ወደ ሰላም መንገድ የሚገቡ ከሆነ ደስታችን ወደር የማይገኝለት ይሆናልም ብለዋል። ፕሬዚዳንቱ የሁለቱ ሀገራት ጦርነትን ለማስቆም በሚያደርጉት ጥረት ውስጥ የበርካታ ሀገሮች ድጋፍ እንዲታከልበትም ጥያቄያቸውን እያቀረቡ ይገኛሉ። ተመልካቾቻችን ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።